እስራኤል በአስራ ሁለት ያብራኩ ክፋይ ልጆች ተዋቅራ መንግስቷን እንድታጸና ምክንያት የሆነ የነገዶች ሁሉ አባት እግዚአብሔር በብሉይ ኪዳን ስለ ማንነቱ ሲናገር ስሙን ጠቅሶ አምላክነቱን ከሚያውጅበት ቃል ኪዳኑንና ምረቱን ከሚዘክርበት ስሞች መካከል ፈጽሞ የማይዘነጋ ባጎቱ ሁለት ሴቶች ልጆች ስለሱ እሱ ባደረጉት ፉክክር በብዙ የተፈተነ በተጠናና በታሰበበት የእናቱ ምክር የወንድሙን ታላቅ በረከት ከእግዚአብሔር በአባቱ በይስሐቅ አንደበት የተቀበለ ታላቅ የእግዚአብሔር ሰው ያዕቆብ ዛሬ በሚያስገርም በመጽሐፍ ቅዱስ ውስጥ በብቸኝነት ከእግዚአብሔር ጋር ታግሎ ስላሸነፈ የእስራኤል ልጆች ሁሉ አባት ስለሆነው ስለ ያዕቆብ ልናወራችሁ ነው። ያዕቆብ ማን ነው? እጅግ አስገራሚና አወዛጋቢ የሆነው ከእግዚአብሔር ጋር ያደረገው ትግል ስለምን ይሆን? በእርግጥ የታገለው ከእግዚአብሔር ጋር ነበር? ለምን? አብራችሁን ስትቆዩ እነዚህንና ሌሎችን መጽሐፍ ቅዱሳዊ የሆኑ ተያያዥ ሐሳቦች እያነሳን ስንዳስስ ታገኙታላችሁ። የእስራኤል ሁሉ አባት የያዕቆብ ታሪክ የሚጀምረው ከመወለዱ ቀደም ብሎ ነው። ይህ በምስጢራዊነትና በአምላካው ቃል ኪዳን የታጠረው ታሪክ በዘፍጥረት ምዕራፍ 25 ቁጥር 22 እስከ 23 እንደተገለጸው የኢሳቅ ሚስት የሆነችው ርብቃ ከእርግዝናዋ ጋር በተያያዘ የገጠማት ችግር ያብራራል። በማኅፀኗ ያሉ ሁለት መንታ ወንድማማቾች በማያባራ ግጭት ውስጥ ሆነው እናታቸውን ርብቃን በውስጧ ስለሚሆነው ነገር ከእግዚአብሔር ምላሽ እንድትጠብቅ የተገደደችበት ጊዜ ነበር። እናም እግዚአብሔር የጥያቄዋን ምላሽ አስቀመጠ። ምላሹም የእርሷን የህይወት አቅጣጫ ብቻ የሚለውጥ አልነበረም፤ በጠቅላላው የእስራኤልን የወደፊት እጣ ፈንታ የሚገልጽ ነበር እንጂ። እናም ሁለቱ ህዝቦች በማኅፀኗ ነበሩ። ታላቁ ለታናሹ ይገዛል። ያዕቆብ ሲወለድ የወንድሙን የኢሳውን ተረከዝ ይዞ ነበር። ይሄ ወደፊት ለሚሆነው የህይወት ታላቅ ምክርና ተምሳሌት ነበር። ከእናቱ ማዕፀን ጀምሮ እግዚአብሔር ያዕቆብን ለታላቅ ዓላማ አጭቶት ነበር። ለዚህም ነው በኋላ ላይ የእስራኤል መመስረት የሆኑ አስራ ሁለቱን ነገዶች ሁሉ በእርሱ በኩል ያደረገው። በዘፍጥረት ምዕራፍ 27 እንደምናነበው ያዕቆብ ከአብርሃም ቃል ኪዳን ተላልፎለት ተካፋይ ከሆነው ከአባቱ ከይስሐቅ በረከትንና ምርቃትን ለማግኘት ከአደገ በኋላ ከወንድሙ ከኤሳው ጋር ያደረገውን እሽቅድድም ይተርክልናል። ይሁን እንጂ እናቱ ርብቃ ግን የእግዚአብሔር ቃል ኪዳን መስመር በያዕቆብ በኩል መሆኑን ተረድታ ነበርና የአባቱን የኢሳቅን በረከትና ምርቃት ኤሳው ከማግኘቱ ቀድሞ ያገኝ ዘንድ በብዙ ተወተውተው ነበር። ለዛ ነው በሷ መሪነትና ምክር ሰው መለየት ይችሉ ዘንድ ባቃታቸውና ሽምግልና ባደከማቸው የኢሳቅ ዓይኖች ላይ ማታለልን አድርገው የኤሳውን በረከት ሁሉ ያዕቆብ እንዲወስድ የሆነው። የወንድሙን ልብስ በመልበስ የእንስሳት ጸጉር በእጁ ላይ በማጣበቅ በተፈጥሮ ጸጉሯም የሆነውን ወንድሙን ኤሳውን መስሎ ወደ አባቱ ቀረበ። አባቱም ይስሐቅም የድምፁን አወጣጥ ንቁ ለነበረው ጀሮው ያዕቆብ ቢመስለውም ወደ እርሱ እንዲቀርብ አድርጎ በመዳሰስ በመታለል የቀረበውን ሰውነት ኤሳው ነው ብሎ በማመን በረከትና ምርቃቱን ደረደረ። ይህም ምርቃት የቃሉ በረከት ብቻ አልነበረም። ከዚያ ይልቅ ወደፊት ያዕቆብ ህይወት ምን ሊሆን እንደሚችል አቅጣጫ ያስቀመጠ ትንቢትም ነበር። በመጽሐፍ ቅዱስም በዘፍጥረት ምዕራፍ 27 ቁጥር 29 ላይ እንዲህ ሲል የወደፊቱን ያዕቆብን ጠቅለል አድርጎ ያስቀምጣል። መንግስታት ይገዙልህ፣ ህዝቦችም ተደፍተው እጅ ይንሱህ፣ የወንድምህ ጌታ አሁን፣ የናትክም ልጆች ተደፍተው እጅ ይንሱህ፣ የሚረግሙህ የተረገሙ ይሆኑ የሚባርኩህ የተባረኩ ይሁኑ በማለት የወደፊቱን ያዕቆብ ጠቅለላ አድርጎ አስቀመጠ። እናም ከዚህ ጊዜ ጀምሮ እግዚአብሔር ቃል ኪዳኑን ከያዕቆብ ጋር አጸና። ይሁን እንጂ የቃል ኪዳኑ መጠበቅ የተገኘው በብዙ ዋጋ ያስከፈለ ነው። ምክንያቱም ኤሳው የተደረገበትን ሁሉ ባወቀ ጊዜ በበቀል ተነሳስቶ ወንድሙን ለመግደል ፈለገ። በዘፍጥረ ምዕራፍ 27 ቁጥር 41 ላይ እንደሚጠቀሰው ኤሳው ከአባቱ ከይስሐቅ ሞት በኋላ ያዕቆብን ሊገለው ማቀዱን ይናገራል። ሕይወቱ አደጋ ላይ መሆኑን የተረዳው ያዕቆብ ወደ ቤተሰቦቹ አገር አጎቱ ላባ ወደሚኖርበት አገር ተሰደደ። ይህም የያዕቆብ ጉዞ የብዙ ፈተናዎች፣ መንፈሳዊ ለውጦች፣ እድገቶች በተጨማሪም በያዕቆብ ላይ የእግዚአብሔርን ሐሳብ ጅማሮ ምልክት ነበር። ይህን ያህል ስለ ያዕቆብ መንደርደሪያ ሐሳብ ካነሳን አሁን የዛሬ ነገረ ጉዳይ ወዳደረግነው ሐሳብ እንግባ። በዘፍጥረት ምዕራፍ 32 ቁጥር 24 ጀምሮ ስናነብ ያዕቆብ ቤተሰቦቹን ሁሉ የያቦቅን ወንዝ አሻግሮ ብቻውን እንደቀረና አንድ ሰው እስከ ንጋት ድረስ ሲታገለው እንደነበረ ይናገራል። በዛም ሌሊት ያዕቆብ ተነሳ ሁለቱም ሚስቶቹን እንዲሁም ሁለቱም ሴት አገልጋዮችንና 11 ልጆችን ይዞ በያዕቆብ መልካ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዛ ቀረ። አንድ ሰውም እስኪ ነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው? አለው። እሱም ያዕቆብ ነው አለ። ሰውየውም ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግ አለው። በዛም ስፍራ ባረከው። ስለዚህም ያዕቆብ እግዚአብሔርን ፊትለፊት አይቼ እንኳን ሕይወቴ ተርፋለች ሲል የዚያም ቦታ ስም ጵንኤል አለው። ጵንኤልም እንዳለፈ ፀሐይ ወጣችበት። እርሱም በጭኑ ምክንያት ያነክስ ነበር። ከዛም የተነሣ የእስራኤል ልጆች እስከ ዛሬ ድረስ ሽሉዳን ከጭኑ ጋር የሚያገናኘውን ሥጋ አይበሉም። ምክንያቱም በጭኑ ምክንያት መጋጠሚያ ላይ ያለው የያዕቆብ ሹልዳ ተነክቶ ነበርና። ለመሆኑ ያዕቆብን እስኪ ነጋ ይታገለው የነበረው ሰው ማን ነው? የታገለበት ምክንያት ምን ይሆን? በእርግጥ መጽሐፍ ቅዱስ በዚህ ምዕራፍ ቁጥር 30 ላይ ራሱ ያዕቆብ እግዚአብሔርን አየሁት በማለት ይታገለው የነበረው እግዚአብሔር እንደነበር ገልጿል። ይህ በእርግጥ በመጽሐፍ ቅዱስ ውስጥ እጅግ አስደናቂና ውስብስብ ታሪክ ውስጥ አንዱ ነው። በኋለኛው ቁጥር ላይ ያዕቆብ ሲታገለው የነበረው እግዚአብሔር እንደሆነ ከገለጸ ቀደም ብሎ በተጠቀሰው ቁጥር ቁጥር 24 ላይ የጠቀሰው ሰው የሚለው አገላለጽ ከምን የመነጨ ነው? ሰውየውስ ማን ነው? ጽሑፉን በቀላሉ ከወሰድነው ቁጥር 24 ላይ የታገለው የነበረው ሰው እንደሆነ መረዳት እንችላለን። ሆኖም ግን አንዳንዶች መልአክ እንደሆነ ያምናሉ። ሌሎች ደግሞ ይህ ሰው ተብሎ የተገለጸው የክርስቶስ ቅድመ ሥጋዊ መገለጥ እንደሆነ ይጠቁማሉ። በሌላ በኩል ሰው ተብሎ የተገለጸው በቁሙ የሰው ልጅ ሳይሆን በሰው አምሳል የተገለጠ አምላክ እንደሆነ፣ ትንቢተ ሆሴዕ ምዕራፍ 12 ከቁጥር 3 እስከ 5 እንደዚህ ይለናል፤ በማኅፀን ሳለ የወንድሙን ተረከዝ ያዘ፣ ሙሉ ሰውም ሲሆን ከአምላክ ጋር ታገለ ከመላኩም ጋር ታገለ፣ አሸነፈውም። በፊትም ሞገስን ለማግኘት አልቅሶ ለመነው። እርሱም በቤቴል አገኘው፣ በዚህም ከእርሱ ጋር ተነጋገረ። እርሱም ሁሉን የሚገዛ አምላክ እግዚአብሔር የሚታወቅበት ስሙም እግዚአብሔር ነው። በዚህ ክፍል ያላሻሚ ሁኔታ ያስረዳል። በተጨማሪም አስተውለን የዋናውን ታሪክ መገኛ ፍጥረትን ብናነብ አንድ አስፈላጊ ነጥብ ማግኘት እንችላለን። ይህም ያዕቆብ የታገለው ሰው ስም መጠየቁን ነበር። የተሰጠው ምላሽ ስሜን ለምን ትጠይቃለህ የሚል ነበር። በእርግጥ በባሕሪ ደረጃ ያዕቆብን የታገለው ሰው ቢሆን ኖሮ ስሙን ለመናገር የሚገደው ነገር ባልነበረም ነበር። ይሁን እንጂ ይሄ አካል በተምሳሌት በሰውነት የቀረበ መለኮት ስለመሆኑ ፍንጭ የሚሰጥ ነው። በአንድ ንክኪ ያዕቆብን መገጣጠሚያ መጉዳቱ፣ ቀደም ሲል የነበረውን ሕይወቱን ማወቁ፣ እነዚህ ሁሉ ተደማምረው ያዕቆብን የታገለው አካል ሰው ተምሳሌትነት ያለው መለኮት ስለመሆኑ የሚያስረዳ ነው። ታዲያ ለምንድ ነው እግዚአብሔር ከያዕቆብ ጋር መታገል ያስፈለገው? የዚህ ዋና ምክንያት እግዚአብሔር ራሱን ለያዕቆብ መግለጥ ስለነበረበትና እርሱን ወደፊት አዲስ መንፈሳዊነትና እምነት ያሸጋግረው ዘንድ ነው። ይሁን እንጂ ትግሉ እኛ እንደምናስበው አይነት አካላዊ መላፋትን ያመለክታል ለማለት ያስቸግራል። ከዛ ይልቅ በመንፈሳዊ ትግል በኩል ያዕቆብ ከእግዚአብሔር በረከትን ለመቀበል ያለውን ፈቃደኝነትና ቁርጠኝነት የሚያሳይ ነው። ይህም ያዕቆብን እስራኤል የሚል ሀገር ሁሉ አባት እንዲሆን ከማሰጠቱም በተጨማሪ ከእግዚአብሔር ጋር ታግሎ ያሸነፈ የሚል ማዕረግም ደርቦበታል። ቀደም ባለው ታሪክ ውስጥ ያዕቆብ የምናየው ዓላማውን ለማሳካት የሌሎችን ድክመት እንዳጋጣሚ መጠቀሙንና ተቀያያሪ በሆነው ባህሪው ነበር። ከዚህ ትግል በኋላ ግን እግዚአብሔር ያለፈውን እንዲጋፈጥ፣ አሁን ባለው ላይ ደግሞ በራሱ አቅምና ሁኔታ ተማምኖ ነገን እግዚአብሔርን ተስፋ በማድረግ እንዲኖር ታላቅ ዕድልን ቸረው። በዚህ ትግል ውስጥ ያዕቆብ የስሙ ትርጉም አታላይ ማለት ሲሆን አሁን ግን እስራኤል ተብሎ ተቀይሮለታል። እንዲሁም በረከትን ለማግኘት ከባለቤቱ ከእግዚአብሔር ሕጋዊ ማረጋገጫን እንዲያገኝ ረድቶታል። ተወዳጆች መጽሐፍ ቅዱስን እንደሚቀበል ክርስቲያን ከእያንዳንዱ የመጽሐፍ ቅዱስ ታሪክ ላይ ራሳችንን ፈልገን ልናገኝና እግዚአብሔር በዛ ታሪክ ውስጥ ሊነግረን የፈለገውን መልእክት ልንረዳ ያስፈልጋል። በዚህም በያዕቆብ ታሪክ ውስጥ ራሳችንን ለመመልከት ብንሞክር እግዚአብሔር ለሚያምኑት የሚሰጠው በረከትና የሚያደርገውን ቃል ኪዳን በብልጠትና በሰዎች ድክመት ላይ በመረማመድ የሚገኝ ሳይሆን እግዚአብሔርን በእምነት ተስፋ በማድረግና በሰከነ መንፈሳዊ ውስጥ በመኖር የሚገኝ መሆኑን ማስተዋል ይገባናል። ሁላችንም ያመንነውን ጌታ የተነገረልንን ሰማያዊትን ኢየሩሳሌምን ለመውረስ ሩጫችንን በትዕግሥት እየሮጥነ ጌታ እስኪመጣ ራሳችንን በንጽሕና እንጠብቅ እንላለን። ሰላማችሁ ይብዛ።